የተወደዳችሁ በመላ ዓለም የምትገኙ አድማጭ ተመልካቾችም ትኩስ መረጃዎች ይዘንላችሁ ቀርበናል። ሁላችሁም ላይክና ሰብስክራይብ ማድረግ ማድመጥ እንድትጀምሩ ጋብዘናል። በቅድሚያ ርዕሰ ዜናዎቹ፣ እስራኤል ሌላ የኢራን የጦር አዛዥ ገድላለች። ኢራን ድጋሚ ከባድ ሀዘን ውስጥ ገብታለች። የኢራን ወታደር ባለሥልጣን በሰጡት መግለጫ የኢራን የኒውክሌር እቃዎች ጉዳት እንዳይደርስባቸው ለመከላከል ወደ ሌላ ቦታ ተንቀሳቅሰዋል ብለዋል። የኢራን አርጂሲ በዛሬው ዕለትም በሀምሳ ሚሳይል በኢስራኤል ከተሞች ላይ ጥቃት ሰንዝረዋል። የኢራን ባለስልጣናት ከኢስራኤል ጋር ግንኙነት አላቸው የሚል ሀያ ሁለት ሰዎች መያዛቸውን ገልጸዋል። ኢራን አሁንም ቢሆን ለዲፕሎማሲ ክፍት እንደሆነች ገልጻለች። ኢስራኤል ጥቃቷ እንደምትቀጥለ አስታውቃለች። የአሜሪካ አምባሳደር በድንገት ኢስራኤል ሽብርተኝነት እያስፋፋች ነው ሲሉ ተናግረዋል። ኢራን ቁልፍ የኒውክሌር ምርምር ማዕከል በሆነው በኢራን ኢስፋን እና በሌሎች ቁልፍ ስፍራዎች በርካታ የኢስራኤል ጥቃቶች መድረሳቸውን ተከትሎ ኢራን በመከላ ኢስራኤል ላይ በማለዳ ከባድ የሚሳኤል ጥቃት ሰንዝራለች። ታላላቅ ሀገራት የኢራንን ድርጊት ቢያወግዙም የኢስራኤልን ጥቃት በድፍረት የተቸች አንድ ሀገራለች ሰሜን ኮሪያ። የሰሜን ኮሪያ መሪ ኪም ጆንጉን ኢስራኤል በኢራን ላይ ፈጸመችን ጥቃት አውግዘዋል። እነዚህን ኃይሎችን መረጃዎችን በዝርዝር የምትሰሙ ይሆናል። ኢስራኤልና ኢራን ጥቃታቸውን ቀጥለዋል። ኢራን ለድርድር ዝግጁ መሆኗን ገልጻለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግጪ የኢራን የኒኩሌር መርሃ ግብር ሰላማዊ እንደሆነና ሀገራቸው ለዲፕሎማሲ ክፍት እንደሆነች ገልጸዋል። ነገር ግን የኢስራኤል ጥቃት መጀመሪያ መቆም አለበት ብለዋል። ኢራን ለጥቃቱ መባባስ ተመጣጣኝ ምላሽ ለኢስራኤል እንደምሰጥም ቃል ገብተዋል። ምንም እንኳን የኢራን መንግስት ቃል አቀባይ በኢራን ላይ የሚደርሰው ጥቃት ቢቀጥልም የቴራን ተወካዮቿ ለዲፕሎማሲ ውይይቶች ጄኔቭ ደርሰዋል በማለት ሀገራቸው ለውይይት ክፍት እንደሆነች ገልጸዋል። ሞሃጄራኒ ለአልጄዚራ እንደገለጹት ሌላኛው ወገን በማድመጥ እናምናለን፣ ለዚያም ነው የእኛ ዲፕሎማቶች በጄኔቭ የተገኙት የሌላኛውን ወገን ሀሳብ ለመስማት ብለዋል። ሆኖም ማንኛውም ዲፕሎማ ሥራ ኢስራኤል በኢራን

የፈጸመችውን ጥቃት በዓለም አቀፍ ደረጃ የተወገዘ መሆኑን እውቅና መስጠት መጀመር አለባቸው ብለዋል። አሁን ዋናው ነገር ዓለም በመጀመሪያ ኢራንን በማጥቃይ ጦር አዛዦችን ሕፃናትን፣ ሴቶችንና ሳይንቲስቶችንና ተራ ዜጎችን በኩሬሌት መግደሏን መቀበል አለበት ብለዋል። አሜሪካን ጨምሮ የምዕራቢያን ኃይሎች ግጭቱን ለማባባስ ተጨማሪ ቅስቀሳ እንዳያደርጉ እና የኢራንን ህዝብ በዛቻ ቋንቋ እንዳይናገሩ አስጠንቅቀዋል። ሞሃጄራኒ ራኒ ኢስራኤል ስተት ስህተት ከሰራች ራሳችን ለመከላከል ጠንካራ እርምጃን ወስዳለን በማለት ተናግረዋል። አሜሪካ ኢራንን በማጥቃት እንደዚህ አይነት ስህተት ከመስራት እንደምትቆጠብ ተስፋ እናደርጋለን። ነገር ግን ውጥረቱ ከተነሳ ምላሻችን በጣም የከፋ ይሆናል በማለት አስፈራርተዋል። ይህ በእንዲህ እንዳለ እንደ ኢስራኤል ጦር ገለጻ የኢራን እስላማዊ አብዮታዊ ጥበቃ ጓድ ዋና አዛዥ ተገድሏል። ስሙ አሚን ፑር ዮዲክ ይባላል። እና በኢስራኤል ጦር መግለጫ መሰረት እሱ በአብዮታዊ ጠባቆች ውስጥ ለሁለተኛው የዩኤቪ ብርጌድ ኃላፊ ወይንም አዛዥ ነው። የኢራን ሳል በአውሮፕላኖች በእርግጥ የዝግጭት ዋና አካል ናቸው ብለዋል። ምንም እንኳን አብዛኛዎቹ በአየር መከላከያ ተመትተው ከባድ ወታደ ተጽዕኖ ባይኖራቸውም ሲል ጦሩ ገልጸዋል። ነገር ግን የድሮኖቹን መምጣት ለማወቅ ለመከታተልና ለማውረድ ብዙ ሀብትና የሰው ኃይል ያስወጣል። የእስራኤል መከላከያ ምስር እስራኤል ካትዝ በኢራን ቁድስ ሀይል ውስጥ የፍልስጤም ኮር አዛዥ የሆኑት ሰኢድ ኢዛዲ በኢራን ከተማ ውስጥ ባለ አፓርታማ ላይ በተፈጸመ ጥቃት መገደላቸውን ገልጸዋል። ቀደም ሲል እስራኤል አውሮፕላን ከቴራን በስተደቡብ 140 ኪሎ ሜትር ርቀት ላይ በምትገኘው ከተማ ውስጥ ባለ አንድ አፓርታማ ላይ ጥቃት ሰንዝረዋል። አልጄዚራ በቦምብ ጥቃቱ አንድ የ16 ዓመት ወጣት መሞቱን ዘግቦ ነበር። ሁለቱም ግለሰቦች በተመሳሳይ ጥቃት እንደተገደሉ ወዲያው ግልጽ አይደለም። እስራኤል ካትዝ ኢራን ከፍተኛ ወታደ ባለስልጣን መሞቱን ሲያበስሩ ከኦክቶበር 7 ግድያ በፊት ሐማስን በገንዘብ ደግፈዋል፣ አስታጥቀዋል ብለዋል። የኢዛድ ግድያ ለኢስራኤል ስልላና የአየር ኃይል ትልቅ ስኬት ነው ብለዋል። በሌላ መረጃ የአሜሪካ አምባሳደር በስህተት ኢስራኤል ሽብርተኝነትን እያስፋፋች ነው ሲሉ ከሰዋል። በተባበሩት መንግስታት የዩኤስ አምባሳደር ለተባበሩት መንግስታት ጸጥታው ምክር ቤት በሰጡት መግለጫ ኢስራኤል መካከለኛው ምስራቅ ሁከት ሁከት፣ ሽብርና ስቃይ አስራጭታለች በማለትም በድንገት በስህተት ከተናገሩ በኋላ ወዲያው ኢራን ማለታቸው መሆኑ ገልጸዋል። ከኢስራኤል ጋር ላለ ግጭት ኢራን ተጠያቂ እንደሆነች ማስታውቀዋል። ትሄራን ቴራ የኒኩሌር ፕሮግራሟን ለመግታት ስምነት ላይ መድረስ ነበረባት ብለዋል። ይህ በእንዲህ እንዳለ ኢራን ወታደ ባለስልጣን የኒኩሌር እቃዎች ጉዳት እንዳይደርስባቸው ለመከላከል ወደ ሌላ ቦታ ተንቀሳቅሰዋል ብለዋል። ኢራን የቀጥለውን የኢስራኤልን ጥቃቶች ለማስቆምና ወደ ዲፕሎማሲው ለመመለስም የድርድር አቀራረብ አካል በማድረግ ትልቅ መደራደሪያ አቅርባለች ተብሏል። መቀመጫውን አሜሪካ ያደረጉት የመከላከያ ቲንክ ታንክ ጦርነት ጥናት ተቋማት አይኤስደብሊው እና ሲቲፒ ግጭቶን አስመልክቶ ባቀረቡት የጋራ ግምገማ አንድ ከፍተኛ የአርጂሲ አዛዥ እንደተናገሩ በመጥቀስ የኢራን የኒኩሊየር ቁስ እንዳይወድም ወደ አስተማማኝ ቦታዎች ተዘዋውረዋል ብለዋል። የኒኩሊየር ቁሳቁሱ መደበቅ ወይንም የኢራን ኒኩሊየር ቁሳቁሶችን መጠበቅ የኢራን የኒኩሊየር ምኞት ለማጥፋት የአሜሪካ ወይንም የእስራኤልን ጥረት የበለጠ ከባድ ያደርገዋል ሲሉ አይ ኤስ ደብሊው እና ሲቲፒ ተናግረዋል። ይህ መግለጫ ሁሉንም የኢራን ኒኩሌር ዕቃዎች ለማጥፋት ረዥም ፈታኝና ምናልባትም የማይቻል ከንቱ የሆነ ነገር ነው በማለትም መራቢያን ከኢራን ጋር መደራደር እንዳለባችል መራቢያን ሀገራት ለመጠቆም የታሰበ ነው ብለዋል። በሌላ መረጃ የኢራን ባለሥልጣናት ከእስራኤል ጋር ግንኙነት አላቸው በሚል 22 ሰዎች መያዛቸውን ገልጸዋል። የኩም ግዛት የስላ ፖሊስ ኃላፊ እስራኤል በሀገሪቱ ላይ የፈጸመች ጥቃት በሰኔ ስራዎች ከጀመረ ወዲህም 22 ሰዎች በቁጥጥር ስር መዋሉን ገልጸዋል። በእስላማዊ አብዮታዊ ጥበቃ ኮርፖሬሽን የሚተዳደረው የዜና ወኪል እንደገለጸው ክሱ በህዝብ ላይ ፍርሃት መንዛትና ወንጀለኛው መንግስት እስራኤል መደገፍ ያጠቃላል ብለዋል። ስለተጠረጠሩበት ወንጀል መሆነ ስለተከሰሱት ሰዎች ዝርዝር መረጃ አልሰጠም። ይበንድ እያለ ታላ ሀገራት ኢራን ድርጊት እያወገዙ ቢሆንም የኢስራኤል ጥቃት በድፍረትም የተቸ ሀገር አንድም አልነበረም። አሁን ግን ሰሜን ኮሪያ ብቅ ብላለች። የሰሜን ኮሪያ መሪ ኪም ጆንጎን ኢስራኤል በኢራን ላይ የፈጸመችውን ጥቃት አውግዘዋል ተብሏል። የፒዮንግያንግ የውጭ ጉዳይ ምስር ቃል አቀባይ በኢራን የሲቪል የኒውክሌር እና የኃይል ማመንጫ ተቋማት ላይ የተፈጸመውን ጥቃት አስመልክቶ መግለጫ ሰጥተዋል። ይህ በሰው ልጆች ላይ ይቅር የማይባል ወንጀል መሆኑን ገልጿል። ይህ ሁኔታ አካባቢውን ወደ ሰፊ ጦርነት ያስገባዋል ብለዋል። ሰሜን ኮሪያ እስራኤልን ብቻ ሳይሆን አሜሪካና የአውሮፓ ሀገራትንም በወንጀሉ ተባባሪ ሴረኞች ናቸው ማለትም ወቅሳለች። በመንግስት ድጋፍ የሚደገፉ አሸባሪዎችን እየጠበቁ ነው ብላለች። የሰሜን ኮሪያ ውጭ ጉዳይ ምስር ቃል አቀባይ አሜሪካና አሜሪካ ምዕራቢያን ሀገራት ከእስራኤል ጋር በመሆን በመካከለኛው ምስራቅ ለሰላም ስጋት እየሆኑ መምጣታቸውን ገልጿዋል። የሆን ሆኖ ግን ዓለም አቀፍ ማህበረሰብ በአሜሪካና በምራቢያን ተግባር እያዘ ነው ብለዋል። አሜሪካና መራቢያኑ የጥቃ ስለባ የሆነውን የኢራንን ሉዓላዊነትና ራስን የመከላከል መብትን ለመካድ ያለ አቋረጥ ጥረት እያደረጉ መሆኑን ገልጸዋል። ፕሬዚደንት ዶናልድ ትራምፕ በቅርቡ ከኢራን ጋር ያላቸው ትዕግስት እንዳበቃ መግለጻቸው ይታወቃል። ወሪስት ጆርናል በቀረበው ሪፖርት መሰረት ትራምፕ በኢራን ላይ ጥቃ ለመሰንዘር እቅድ አላቸው። ነገር ግን የኢራን የኒኩሌር ፕሮግራምን መተውን በተመለከተ ትንሽ የዲፕሎማሲ አነ ገደብ ሰጥተዋል። የተወደዳችሁ በመላለም የምትገኙ አድማጭ ተመልካቾች የዕለቱ መሰማት የነበረባችሁ መረጃዎች እነዚሁ ነበሩ። ሌሎች መረጃዎች እንዲደርሳችሁ ላይክና ሰብስክራይብ እንዳይረሳ።